አንድ ነገር እኮ ዋና የሚሆንልህ የጉዳዩ ቫሊዩ ሲገባ ስ ያስኬዳል አይደል? አንድ ነገር ዋና የሚሆንለህ አይ ይሄንን ረ በዚህማ አልቀይርም የምትለው የጉዳዩ ቫሊዮ ሲገባ፣ የጉዳዩ ክብደት ሲገባ፣ የጉዳዩን አቅም የጉዳዩ የጉዳዩ ማንነት ሲገባ፣ ሳትወድ በግድህ ራሱ ምን ትሰጠዋለህ ዋና ታድርግ። አይ ዶንት ኖ በአንድም በሌላም የምትል አንድ ጽሁፍ ነበረች። እቺ ጊዜ ያገኘ ሰው እንዳለ የኔ መጽሐፍ አላቀም የሆነ መጽሐፍም አልላትም ቡክሌት ነገር ምላት ወይም ደግሞ ሌላ ሌላ ቦታ ሳገለግልም ሰምታችሁ ሊሆን ይችላል ትንሽ። ግን አሁን ከምናገረው ትምህርት ጋር ቀጥታ ስለሚገናኝ እሱን አንስቼ ነው የሚሄደው። እኔ በሰባት እና በስምንት ዓመት የሚበልጡ ታላቅ ወንድምና እህት አሉኝ። እና ወንድሜ በሰባት ነው፣ እህቴ ስምንት ዓመት ከምናምን ነው ና ልጆች እያለን ደግሞ አንድ እንደ አጎት የምናየው ሰው አለ፣ ማስሬ ይባላል። በጣም ጸደ ሰሆኑ ማስሬ ያኔ እና በዓል ሲሆን ይመጣና ስጦታ ይሰጠናል። ጊፍት ያደረገናል፣ ሁላችንም ያደረጋል። እኔ ከሌሎቹ ትንሽ እድሜ ስለሚያንስ ትንሽ የሆነ ነገር ያደላል። አንድ የሆነ በዓል ቀን ምን ቀን እንደሆነ ባላቀን፣ በጣም ልጅ ነኝ፣ እድሜ አምስት ስድስት ማልፋ አይመስለኝም ማስሬ መጣ፣ ለሁላችንም ስጦታ ሰጠን። በኋላ ማስሬ ከሄደ በኋላ ወንድሜ መጣና እስቲ ያሳይኝ የሰጠህን አለ። ዛኔ ልጅ ነኝ። የድሮ አስር ብር ነች። እናንተ፣ አልደረሳችሁበትም። ቀይ አስር ብር የድሮ ነው። እንደዚህ ብድግ አርጌ ይሄ አልኩት። ምንም ነገር አላወራም ወንድሜ፣ እንዴት ምናን አላለም። በቃ ምንድን ያለ ያለ ሰው ያንተን ስጦታ አይቶ እንደዚህ ቀጭን ድምጽ ካለ እሱ ጋር የሆነ የተሻለ ነገር ቢኖር ነው። በቃ አይቶ እስቴ ስጠን አሳየኝ ብሎ ልክ እንደዚህ አየኝ ብሎ ሄደ። እኔ እየተከተልኩ ለምን ያልክ ለምን የሆነ ነገር ቢኖር ነው እሱ ጋር አይቶ እንደዚህ ሄደ። ከዛ ወደ ጓሮ ነገር ወሰደኝ እና እስቲ አሳየኝ ይሄው አልኩት። እንዴት አሉ፣ ቢወድ ኑሮ እንደዚህ አሮጌ ብር ይሰጣል እንዴ? ማለት። ኧረ፣ ለእኛ የሰጠን እኮ እንዳለ አዲስ ነው አለና፣ አንድ ብር አንድ ብር ግን ከባንክ ይወጣች ነች፣ ከባንክ ይወጣች አዲስ ነች። እንደዚህ ከቀቀቀቀ ያለ ያለ አስር ብር ይዤ አልቅሼ ልሙት በሱ አንድ ብር እንሱ የሚዘረው ወንዘጀ በኋላ ሳለቀስ ነብዩ ጥሩ ልጅ ነው፣ አታልቀስ። ለምን ለሰው አትናገርም? አልናገርም ማል አለኝ ያኔ ባባቴ ነው ኤርሚያስ ይሙት አንድ ሰው ግን ከሰማ መልሶ አለ አለኝ። ለዛሬ ብቻ ነው ማረግልና አለኝ። እሺ በል እንቀያየር። ደስ እያለኝ አስር ብሬን ሰጠሁት። ለእኔም አንድ ብር አዲስ ሰጠኝ። እሱኮ ይሄዶ አስር ብሩን አስር አንዳ አንድ ብር አድርጎታል። ምናልባት ለምንድን ነው ያን የመሰለ ያረጀ ቢመስልም ያንን አስር ብር በአንድ ብር ለምንድን ነው የቀየርኩት? ዋጋው አልገባኝማ ልጅነት፣ አየህ ቫሊዮ አልገባኝማ፣ አልገባኝም። ዛሬን አሁን ለመኮመክም የኔንና የነቢዩን የአስር ብርና የአንድ ብር ታሪክም ለማውላት አይደለም ካስተዋላሁ ም ካስተዋላችሁ እኮ የእኔ ልጆች የዓለም ሲስተምም ዛሬ የሚያደርገን እንደዚህ፣ ዛሬም ጴንጤ ጴንጤ እየተጫወትክ ነው። ጴንጤ ጴንጤ ስል እንደው ዛሬም ጌታን እየተከተልክ ነው። ሁለት ሺህ ምናምን ዓመት የሞላው ኢየሱስ ይመጣሎች አይመጣም? ወለ አሪፎችማ የሚያደርጉት አዲስ ከባንክ የወጣ በምሳሌ ነው እያዛመድኩ የምናገረው። ገብቷቸዋል። ዋጋው ካልገባህ ውድ የሆነውን ይህንን ሕይወት በምንም በሌላ ያልተገኘ ክርስቶስ ኢየሱስ በመስቀል ላይ ስለኛ ውሎ አድሮ በደላችንና ኃጢአታችንን ተሸክሞ እናንተ ነፃ ናችሁ በክርስቶስ ኢየሱስ የመስቀል ሥራ በልቡ አምኖ ለመጽደቅ በአፉ መስክሮ ለመዳን ወይም ደግሞ በእርሱ ለሚያምኑ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ተብሎ እንደተጻፈ ያንን ካላወቅ፣ ሰይጣን በትንሽ ነገር ነው የሚቀይርሽ። ዋናው ዋና አይሆንም። አም አይ ክሊር? አንድ አባባል አለ፣ ሰምታችሁ የምታውቁ ከሆነ አላውቅም። ዋናው ነገር ዋናውን ነገር ዋና ማድረግ ነው ሜንቴ ዋናውን ዋና ማድረግ ነው። አሁን የዓለም ሲስተም የጨለማው አሰራር ሰይጣን የሚታገለን ምንድን ነው? ዋና አደለም፣ ልቀይርህ። አረጀ ምንድን ነው? ዝም ብለህ እንትን በቃ፣ አጉል እንትን የምትለው አሪፉን፣ በእንትን ልቀይርህ፣ በገንዘብ ልቀይርህ፣ በአገር ልቀይርህ፣ በእንትን ልቀይርህ። ዋናው ሲገባህ ነው እፍስ አድርገህ የምትይዘው አንድ ጊዜም ተመሳሳይ እንደው መግቢያ ብቻ ስለሆነ ትንሽ ነገር ልናገር። አሁን ብዙ መናገር ስለማልችል ይሄንንም ጽፌዋለሁ። እኔ በጣም በጣም ፋሚሊ የሚሆኑኝ አሉ። ዋናውን ዋና ስለማድረግ ነው እያወራ ያለሁት። ግን ቫልዩ ካልገባህ አስር ብር በአንድ ብር ትቀይራለህ። ይሄንን ህይወት በምንም ትቀይረዋለህ። ይሄንን ህይወት በጭፈራ ትቀይረዋለህ። ይሄንን ህይወት ዝም ብሎ በፒር ፕሬሽር ትቀይረዋለህ። ይሄንን ህይወት ዝም ብሎ በዓለም በሚያልፈው ነገር ትቀይረዋለህ። መቼ ነው ዋናውን ዋና የምታደርገው? ዋጋው ሲገባ። አሁን ዛሬ የምንማረው ለምንድን ነው? ዛሬ የምንካፈለው ለምንድን ነው? እረ ዋና ነው ነው በጣም አንድ ቤተሰብ አሉኝ። በጣም ፋሚሊ ናቸው። በጣም በቃ ቃል የለኝ። እኔ የማገለግልበትን ጋዮስ ሚኒስትሪን በጣም የሚደግፉ ናቸው። ፐርሰናል ቤተሰብ ነን። ብቻ ከዛ ደብረ ዘይት ነበር የሚኖሩት ቢሸፍቱ የምንኖርበትን ከተማ ቀይረናል፣ አዲስ አበባ ገብተናል። ላ በስመ አም ጭራሽ ቀረቡኝ፣ ደስ አለኝ። ከዛ ገባው ምናምን እኔ በቃ መጥቼ አብረን እንጸልያለን ጠይቃቸዋለሁ አልኩና አንድ ቅዳሜ ቀን ተስማማን ማለት ነው። በኋላ ቅዳሜ ልሄድ እንደ አርብ ምሽት የምኖርበት ከተማ አዲስ አበባ ነገ እንደሚሄድ ትዝ ሲለኝ ኢየሱስም ባዶ እጄንም አልሄድም አልኩ። ይኸው ነገር ይዤላቸው መሄድ አለብኝ ከዛ አንድ ሱፐር ማርኬት ገባው አያለው ዕቃ እንትን አረ ይሄ አይመጥናቸው ቀልድ ነው እንዴ በጣም በጣም በቃ ባለ ሁለት ፋሚሊ ቤተሰብ እንዴት ልበላችሁ በቃ ደግሞ ወደዚህ ሄዳለው ለንቃ ያለው አይሄ ደስ አይልም ብልጭልጭ የሆነ ምናን ይላል ከዛ ዝም ብዬ እንደዚህ ምናን እያልኩኝ የሆነ ቦታ ላይ እንደዚህ ዞር ስል አንድ አበባ ማስቀመጫ ነው ጽድት ያለ ነው አንቲክ ነገር ነው ቀይ ነው ይላል አልኩና ብድግ አድርጌ ይሄ ሱፐር ማርኬት አለ አይደለ ሰዎች ተሰልፈዋል። እኔ ተሰልፉ ከዛ፣ እየከፈሉ ሄዳሉ፣ እጠጋለሁ፣ እየከፈሉ ሄዳለው፣ እጠጋለሁ፣ እየከፈሉ ሄዳሉ፣ እጠጋለሁ። አንድ ሶስት ሰው ነው ምናምን ሲቀረኝ ዝም ብዬ እንትን ሀሳብ ነገር ይዞኝ እንደዚህ፣ ነው ያንሱት፣ የአበባ ማስቀመጫው ዋጋው ተከፈለ በቃ። ኢጤ ዱብ አለ ማለት ምን ማለት እንደሆነ ይገባኛል። ያለኝ እንዲህ ይህ እንደዚህ ነው ከአቅሜ ጋርም እንትን የሚልም አይደለም። ከዛ በጣም እንደነገቱ ልመልሶ አሰብኩ። ከዛ ግን ሰዎቹን አሰብኩና በቃ የፈለገ ነገር ነው እንትን ማለት አለብኝ ብዬ፣ በጌታ ፊት ነው የምነግራችሁ፣ ሳንቲም ሊትራሊ ሳንቲም ቆጥሬ ሳንቲም አሟልቼ ነው የከፈልኩት። ከዛ ተቀለለችልኝ። ምና ይዤ የገባው ቤት ነገ ወስጄ ልሰጥ ላስደስታቸው። ማታ ደግሞ ሌላ ጭንቀት አይመጣብኝም እንዲህ ስንት እንደገዛውት ግን ያውቁ ይሆን አልኩኝ። በኋላ ዝም ብዬ ከመንገድ የገዛውትስ ቢመስላችሁ ምን አለበት፣ እንደው የዚህ የፕራይስ ታጎ ከስር እንደተለጠፈ እንደረሳው ሰው አርጌ ዝም ብዬ አብሬ ባስጠቀለልኩ ኖሮ፣ ከዛ ሴቱ ውይ ፍጹም ይህን እንደዚህ ነው የገዛው እንዲሉልኝ ዋጋውን እንዲያውቁት። ከዛ ከልቤ ነው የምላችሁ አይ የፈለገ ቢሆን በቃ የሆነ የኑሮ ውድነትንም አሳብቤ ቢሆን ዋጋውን ነግራቸዋል። ዝም ብለ በጨዋታ መሃል ልነግራት ማለት ነው። አረ በጣም ጎም፣ የሚገርምሽ በጣም በቃ ብዙ ነገር ተቀያይሯል። አሁን ይሄ እንደዚህ ያወጣል ብለሽ ነው ብዬ ሳላስጠጣ ልነግራት ማለት ነው። እውነት እንደዚህ ነው የገዛው እንድትልልኝ። ኤንዌይ ዝም ብዬ ጠቅልዬ ወሰድኩኝ። እነሱ ከኔም የሚጠብቁ አይደለም፣ አስቀመጡት። አሁን በደምስም አንዳንድ ቀን የእውነት ከምባይ ጋር እየታገልኩ ነው፣ ብዙ ጊዜ እንሳነሳ የምናገረው አንዳንድ ቀን ጌታ እንደዚህ የሚል ይመስለኛል። በእርሱ የሚያምን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን ካሉት ልጆች መካከል እስቲ አንተ ደርሰና ብሎ ሳይሆን በመለኮቱ ከአብ ጋር ትክክል የሆነ ራሱ እሱ እግዚአብሔር ወልድ አንድያ ልጁን እስኪልክ ድረስ እንደዚህ ይወዷል። አሁን ወደ ትምህርት የገባው ጌታ እንደዚህ የሚል ይመስለኛል ገብቷቸዋል፣ ግን ዋጋው ምን እንዳደረኩላቸው። ግን ዛሬ አዋሳ ህይወት ብርሃን ቤተክርስቲያን የተሰበሰቡ ያ ቤተክርስቲያናት ቲኔጆች ገብቷቸዋል፣ ግን ምን እንዳደረኩ፣ ምን እንደሰጠኋቸው፣ ዝም ብሎ ብቻ የሆነ መጫጫ መስሏቸው እንዳይሆን አንድያ ልጄን በደላቸውና እና ኃጢአታቸውን ተሸክሞ በመስቀል ላይ እንዲያደር እንደፈቅር የሰጠኋቸው ስጦታ ገብቷቸው ይሆን የኔ ልጆች? እችኛዋን የምትቀረንን አንድ ሀያ ደቂቃ ነው የቀረችን እችን ጠይቅያችሁ ልለፍ። ገብቱሻል? ምን እንደተሰራልን ገብቶናል ጌታ ምን እንዳደረገልን የእውነት ግን ተረድተናል። ሲገባ ቫሊዮን ስናውቅ ዋናው ዋና ይሆናል። አይሸጥም እንላለን፣ አይለወጥም እንላለን። መቼ ሲገባ? አሁንም ደጋግሜ ደጋግሜ ጠይቄ ትንሽ ነገር ብያችሁ ልሸኛችሁ የእውነት የእውነት ጀስት ፎር ፊው ሚኒትስ ኦር ሰኮንድስ ትንሽ እስኪያስቡ ገብቶሻል። ብቻ ፓስተር ፓስተር እየተጫወትኩ እንዳይሆን ብቻ ዘማሪ ዘማሪ እየተጫወትኩ እንዳይሆን ብቻ ኮንፈረንስ ኮንፈረንስ እየተጫወትን እንዳይሆን ብቻ ሃይማኖት አለን ግን ሃይማኖት ብቻ ብቻ እየተጫወትን እንዳይሆን። ዋጋውን አውቀኗን። ደግሞ ደሞ አያይዥ ልጠይቅ፣ ተዘጋጅልኝ እሺ። ዘማሪ ከዛ ደግሞ አንድ ነገር ልጠይቅ፣ እሺ። ዋጋው ደግሞ ገብቶን ከሆነ እንደዚህ ብቻ ነው የምንኖረው የእውነት የተደረገለት ሰው እንደገባው ነው የምንመላለሰው። የእውነት አንድያ ልጁ፣ እናንተ ምናልባት ከሰንዴ ስኩል ጀምሮ ምናምን ስላደጋችሁ ሁልጊዜ ሲሰበክ ሲሰበክ ምናምን ስለምትሰሙ ዋጋው ገብቷችኋል። ከገባንስ የእውነት የምንሆንለት እንደዚህ ብቻ ነው። የቅድሙን ታሪክ ልድገምና በዚሁ ልዝጋ። እንደዛ ነው የሚሻለው። ከዛ ወደ ጸሎት እንገባለን ቀጥታ ያለችን ጊዜ እንድንጠቀም። ከሰዓት ግን በደንብ ሰፊውን የትምህርት ክፍለ ጊዜ እንቀጥላለን። ዮሐንስ ወንጌል ምዕራፍ አራት ቅድም ነካ ርጌው አልፍ ያለው ግን ምናልባት ወደኋላ እንዳልመለስ፣ ማለዳ የተነጋገርነው ምንድን ነው? ዋናችን ምንድን ነው? ነው ዋናውን ዋና ማድረግ የምንችለው ዋና ምናምን ብለን ስለጮህን ሳይሆን ቫልዩ ሲገባ ምን እንደሆነ ሲገባ፣ አትቀይረው። የአስር ብሩ የልጅነቴ ታሪክ፣ የአስር ብሩ ቫልዩ ቢገባ አይኖረው። በአንድ ብር ቀይረዋል ነው እንዴ? አልቀይረውም። ክብር ለኢየሱስ ይሁን። አሁን እችን ተናግሬ ላበቃ ነው። ዮሐንስ ወንጌል ምዕራፍ አራት ላይ በዚሁ ታሪክ እንዝጋ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ አራት ላይ ቅድም አንስቼዋለሁ። ታሪኩን ስለ አንድ ሳምራዊት ሴት ነው የሚተርከው። ጌታ ኢየሱስ ክርስቶስ በሰማሪያ ያልፍ ዘንድ ምን አለው። አሁን በደንብ ስሙኝ። እቺን ሳምራዊቷን ሴት ስድስት ሰዓት ላይ ስለሆነ ጌታ ያገኛት ጧት ሁለት ሰዓት ከሩብ ላይ ብታገኛት፣ ዛሬ እንዴት ነው ውሎሽ ብትላት፣ አረ በስመ አብ፣ ዛሬ አ እሄዳለሁ፣ አ ጉድጓድ ጋገኘዋለሁ፣ እግዚአብሔር ወልድ ነው። ከዛ ታሪኬ ተገልብጦ ከተማዋን በሙሉ ነው ማርሰው የምትል ይመስልሻል? አታውቅም እኮ ለሷ አንድ ሰኞ ጠዋቷ ነው፣ አንድ መደበኛ ቀኗ ነው፣ እለታዊ ፕሮግራም የምታደርግበት ኦርዲናሪ ዴይ ነው ለሱስ ለሱ ግን አንድ መደበኛ ሳይሆን፣ ጠዋት ላይ እንደተናገርኩት በሰማሪያ ያልፍ ዘንድ ምን ብሎ ነው ግድ ያለው ነው። ለማን እንደምጮህ አላውቅም። አሁን ሰዓቱን እንደዚህ ማኔጅ ማድረግ እንዳለብኝ ስለተሰማኝ ነው። ወደ ጸሎት ቀጥታ ልገባ ነው። ለማን ይህን አሁን እየተናገርኩ እንዳለው እርግጠኛ ባልሆንም፣ ምናልባት ለአንዳንዱ ሰው እኮ የሆነ ፕሮግራም ሊካፈል መጥቶ ሊሆን ይችላል። በአጥቢያው ኮታ ሲሞላ ስሙ ተላልፎ ምን ስማን በብሬኪ ራሱ እዚ ምናም ብሎ የመጣ ሰው ሊኖር ይችላል። ጓደኞቹን ተከትሎ የመጣ ሰው ሊኖር ይችላል። የሆነ ኤክስፔክቴሽን ተከትሎ ሊመጣ ሊሆን ይችላል። ዋክቶም ደግሞ ጠብቆ የመጣ ሊሆን ይችላል። ያቺ ሴት እንደ አንድ መደበኛ ስትመጣ ለካ እግዚአብሔር ወልድ ግን ቁጭ ብሎ ይጠብቃታል። አንዴ ባርኪያችሁ ልለፍ እንደ ቅድሙ ቀኝ እጆቻችሁን ብድግ ማድረግ ከቻላችሁ እኔ የልቤን ድል እንዳገኘ እንደ እግዚአብሔር ቃል አስተማሪ እባርካችኋለሁ። የሆነ አዲስ ክብር ይገናኛችሁ። እንደው በጌታ ከኤክስፔክቴሽናችሁ በላይ የሆነ የሰማይ አጀንዳ ይረፍባችሁ። እጃችሁ እንዳነሳችሁ ባርኪያችሁ ልለፍ። ለአንዳንዱ ጨዋታ ሊሆን ይችላል፣ ለአንዳንዱ የሆነ ፕሮግራም ሊሆን ይችላል። ግን እንደዛ እየመሰለ ራሱ ህይወትሽን እንደዚህ አንዴ ወደ ሌላ አቅጣጫ የሚቀይር ልክ እያሱ ድንጋይ አውጡ ብሎ እንዳላቸው ለምን ከተባለ እግዚአብሔር እኮ ዮርዳኖስን ያሻገርን በደረቅ ምድር ነው ብላችሁ ለልጅ ልጅ ታሳያላችሁ ብሎ እንደተናገረ ማን ያውቃል። ዛሬ ለልጅ ልጅ የምታወሩት የሆነ አይነት መገለጥ ያገኛችሁ በቃ ወደ ጸሎት ልገባ ነው። በዚሁ ምንም ማድረግ ስለማልችል በጣም ጥቂት ደቂቃዎች ስለሆነ ያሉት ማክሬዴሴ ፕሬዴ ባይ እንትን ለልጅ ልጅ የሚቀጥለው ሳምንት ለጓደኛ የምታወራው እኮ አይደለም። ዛሬ ከሰዓት ኮምፕሊትሊ ረስተው ሌላ ታሪክ ውስጥ የምትገባበት ሳይሆን ዛሬ ቤት ስትገባ ወዲያው እንደገባህ ኔትፍሊክስ ወይ የሆነ ፊልም የምትገባበት ሳይሆን፣ ኖኖ ከልብ የማይወጣ ለትውልድ የምታወራው እግዚአብሔር አረማመዴን የቀየረበት፣ እግዚአብሔር አካሄዴን የቀየረበት እግዚአብሔር ወደ ሌላ ዳይሜንሽን የከተተኝ የምትል እንግዳ ክብር ያግኝ። እሷ እሷ መደበኛዋን ስራ ልትሰራ ስትመጣ ከመደበኛ አካሄድ ውጪ ቁጭ ብሎ ይጠብቃል። ስራዬ ብሎ ስራዬ ብሎ ልኳቸው ልኳቸው፣ ሂዱ ምግብ ግዙ ብሎ ልኳቸው፣ ስራዬ ብሎ ቁጭ ብሎ እሷን ይጠብቃል። እሷ መደበኛ ነገሯ ልታረቅ፣ እሱ ግን ላንዴና ለመጨረሻ ጊዜ ታሪኳን ሊገለብጥ ይራም። በቃ በቃ ወደ ጸሎት ቶሎ እንግባ፣ የሆነ ክብር ያገኛል። እኔ ለራሴ ራሱ እመኛለሁ። ለራሴ ራሱ እፈልጋለሁ። አገለግላለሁ ብዬ ነው የመጣሁት። ወጣቶችን አገኛለሁ ብዬ መጣሁት የመጣሁት። ማን ያውቃል ዛሬ የሆነ የተለየ ክብር ያልተለማመድኩት ክብር። ቆይ ስሚኝ፣ እንደዚሁ እንደቆማችሁ ስሙኝ። እናንተ ስታየው ስታየው እቺ ሳብራዊት ሴት እሷ እሷ እኮ መደበኛ እንስራዋን ልትሰራ ነው እንስራዋን ይዛ ልትቀዳ ምንም በቃ ምንድን ነው አሁን ጧት ሁለት ቅድም እንዳልኩ ሁለት ከሩብ ላይ ብጠይቃት፣ ዛሬ ምንድን ነው የምታደረጊው ብትላት፣ እሄዳለሁ፣ ከዛ ውሃ ቀዳለሁ፣ ከዛ ተመልሼ እመጣለሁ፣ ከዛ ቂጣዬ እንጋግራለሁ፣ ከዛ በላለሁ፣ ከዛስ፣ ደሞ እንደገና እሮ እመጣለሁ። ደሞ ሩቲኗን ነው የምታስበው። ለካ ግን እግዚአብሔር ሩቲኗ ላይ ጣልቃል ይገባ፣ መንገዷ ላይ ጣልቃል ይገባ፣ አካሄዷ ላይ ጣልቃል ይገባ። እባርክሀለሁ ዛሬ የሆነ ነገር ይገላበጠለ። ሰው ተከትለ መጥተህ ሊሆን ይችላል። አካራ ዶሰ ፕሬዴባይ ጓደኛሽን ለማድረስ መጥተሽ ሊሆን ይችላል። ልምጣ ልምጣ እያልክ እየታገልክ መጥተህ ሊሆን ይችላል። እኔ ምን ምናምን ብለህ መጥተህ ሊሆን ይችላል። ማን ያውቃል ዛሬ እግዚአብሔር አምላክ ማን ያውቃል ዛሬ ሌላ አይነት እይታ ሌላ አይነት መረዳት ሌላ ፍቅር ሌላ የጨመረ ከትናንትናው የበለጠ አገልግለው አገልግለው የሚያስብል ዘምርለት ዘምርለት የሚያስብል። አሁን ስሚ፣ ስታየው ስታየው መሲሁ መጣ። እኔ ጋር የማይገባኝ አይሁድ ሳምራውያንን ይንቋቸዋል። አደል፣ ድቅል ስለሆነ ኃጢአተኞች ብለው ሳምራያን፣ ደግሞ እነሱን በእነሱ ብሶ እሷን ይንቋታል። ደብል እኮ ነው የምትናቀው። እኔ ጋር መጣ፣ የተናቁት ጋር መጣ። አላለችም፣ አታውቀውም። የሆነ ሰውዬ ነው ሰፈር የመጣው። ለእሷ በቃ የሆነ ሰውዬ ነው ሰፈር የመጣው። ባነጋገሩ ይሁን ባለባበሱ ለይተዋለች።

ሳምራዊት ከመሆን ሴት እንዴት ጠየቀኝ? መዝጊያችን ነች ወደ ጸሎት የምንገባባት። ምዕራፍ 4 ቁጥር 9 ጌታ እንደዚህ አላት፣ የእግዚአብሔርን ስጦታ ደግሞ ሰፈር ድረስ መጥቶ ውሃ አጠጭኝ የሚልሽን ብታውቂኝ አንቺ ነበርሽ የምትለምኚ አሁን እዚህ ኮንቨርሴሽን ውስጥ የከተተን አሁን እዚህ ወሬ ውስጥ የከተተን ሌላ፣ አሁን ከዚህ ቀጣይ ራሱ ስግደት ቤት ነው ብለሽ የምጠይቂኝ፣ አንተ ከያዕቆብ ትበልጣለህ ወይ ብለሽ የምጠይቂኝ፣ የሆነ የሆነ ጥያቄ የምጠይቂኝ ሰፈር ማን እንደመጣ ስላላወቅሽ ነው። ብታውቂ እያወራሻለውን ብታቄ? ውሃ ጠጭኝ እያለ እየለመነሽ ያለውም ብታውቂ አንቺ ነበርሽ የምትለምኘው። ላጠጣህ ከሰፈር አትራቅ አንቺ ነበርሽ አንቺ ነበረሽ የምትለምኘው። ይሄ ብቻ ሳይሆን አጠጣኝ፣ የህይወት ውሃ ስጠኝ፣ ገላግለኝ የምትይ አንቺ ነበርሽ። ያለ ኢየሱስ ይሁን አንዴ መባረክ ፈልጋለሁ። የሆነ ቅርፊት ይውደቅ እዛው እዛው ያተራመሰን ይውደቅ፣ ርቀን እንዳንሄድ የገደበን በኢየሱስ ክርስቶስ ስም ይራገፍ። ሲገባህ እንደዛ አይደለም ሰፈር፣ ማን እንደመጣ ሲገባህ፣ ማን እንደወደደህ ሲገባህ፣ ማን እንደሞተልህ ሲገባህ፣ ማን ወዳጅ እንደሆነ ሲገባህ፣ እንተዋወቅ ያለህ ማን እንደሆነ ሲገባህ አባት ልሆንህ ያለሽ ማን እንደሆነ ሲገባ፣ ወዳጅ ልሆንህ ያለ ማን እንደሆነ ሲገባ፣ አንተን ነው የምትለምነው፣ ላገልግልህ። በቤት ድክ ድክ ልበል ወዴት ሊሄድልህ እሱ አይደለም የሚለምንህ፣ ልኑርልህ፣ የነጌታ ልኑርልህ የምትለው ዮሐንስ ወንጌል አራት ዘጠኝ ዮሐንስ ወንጌል አራት ዘጠኝ ይህንን ያላት የእግዚአብሔርን ስጦታ ውሃ ጠጨኝ የሚልሽን ብታቂ፣ ዋና ባደረግሽው ዋና ባደረግሽው። እውነትም እውነትም መጨረሻ ላይ የሆነ ነገር ሲበራላት፣ ለእሷ እኮ መጀመሪያው ዋና ነገር ምን ነበር? ውሃ ጠጨኝ የሚልሽን ብታቂ። መቅጃ ሳይኖር ገላግለኛ በቃ መስመሩን ቤት ድረስ ቀጥለውና፣ አልመላለስ እኮ ነው ያለችው ግን ስትገባ ትንሽ የሆነ ነገር እንደዚህ አሁን እንደኔና እንዳንተ ራሱ እኳ አይደለም የሆነ ነገር እንደዚህ ሲልባት ዋና ያለችውን እንስራውን እግሩ ሥር አስቀምጣ የምትመላለስ በይሄ ዋና የምትለው እንደ ሙልት ባደረኩት ምትለውን ሰው ራሱ ሲያወራት ዋሃ አው ትሰጣልህ በእናት ቤት ድረስ በቃ ቆጣሪውን ምናን ምትል ዋና ያለችውን እንስራ እግሩ ስር ቁጭ አድርጋ ወደ ተገፋችበት ወደ ተጠላችበት ወደማትሰማበት ወደማትቀረብበት ምን እያለች ጉዴን የነገረኝን ኢዩልኝ እንጃ መሲዩ ይሆን፣ ኑ ኢዩት ኖ ተመልከቱልኝ። እቺም ብዬ እቺም ብዬ ጸልየን እንውጣ። ትምህርታችንን ከሰዓት እንቀጥላለን። ይሄ ብሪጅ ነው፣ ብሪጅ ነው። ምንድነው ማለዳ የተነጋገርነው? ዋናችሁ ምንድነው? አሁንስ ምንድነው? እያያያዝን ያለ ነው። ዋናውን ዋና የምናደርገው ሲገባን ነው፣ ስናውቀው ነው ቫሊዩ ሲገባን ነው። ዝም ብሎ ዝም ብሎ የሆነ የሆነ ነገር ሳይሆን ሲገባን ነው። ነው የእግዚአብሔርን ስጦታ ማለት አንተ አትደነግጥም። የእግዚአብሔር የመጨረሻው ስጦታ የእግዚአብሔር ስጦታ አይደለም። በኢኮኖሚ ከፍ ያለ አቅም ያለው ሰውዬ ልጄ እንትና እንትናጋ ፖስት አስቀምጬልሻለሁ እንትና ጋር የሆነ ስጦታ አስቀምጫለሁ ሲል ራሱ ድንግጣ የሆነ ሰው በኢኮኖሚ አቅሙ በጣም ብዙ ነገር ያለው ሰው እንኳን የተባለ ሲሆን ላንተና ለህት እንትናጋ ትቼላችኋለሁ ሲል ምን ይሆናት? ሰማይ ዙፋኑ፣ ምድር የእግሩ መረገጫ፣ በመሀል ያለውን እጁ የሰራ የሌለውን እንዳለ አድርጎ የሚጠራ ዕብራውያን አንድ ላይ እንደሚናገር እግዚአብሔር አምላክ ለአባቶቻችን በተለያየ ዘመን በልዩ ልዩ መንገድ ሲናገር ከረመና፣ በዘመን መጨረሻ ግን ሁሉን ወራሽ ባደረገው የክብሩ ነጸብራቅ የሆነ በውድ ልጁ ተናገረን እንደሚል የእግዚአብሔር የመጨረሻ ስጦታ። ከዛስ ሰፈር ድረስ መጥቶ እያወራሽ ያለውን ብታቂ በቃ ከኛ ጋር ላድርገው ከእኛ ጋር ከኛ ጋር ላዛምደውና ላብቃ። የእግዚአብሔርን ስጦታ አንተ አስረኛ ሲክፍል ድረስ ያለኸውን መጥቶ አምላክ ልሁልህ አባት ልሁን አብረን እንስራ፣ አገልጋይ ሆነኝ፣ ባንተ ልጠቅም ያለህን ብታቅ። አዋሳ ምናምን ክፍለ ከተማ እንትን ወረዳ እናንተ ቤት ድረስ መጥቶ ብዙዎች ብዙዎች ሊያስጠጋ የሚችለው እድሜህን ሳይንቅ አንተ ድረስ መጥቶ ወዳጅ ልሁን ያለህን ብታቅ። አንተ ነበርክ የምትለምነው፣ ለዘጠኝ ሰዓት ፕሮግራም አንድ ሰዓት በመጣ ላውራህ ባልከው። ልሄድልህ ባልከው፣ ላገልግልህ ባልከው።